ምንድን ነው አታውቂያቸውም? ማር በእግዚአብሔር፣ እኔ እንደዚህ ዓይነት ነገር ቅድልኝ። አሁን ተረጋግቼ ነው እኔ አልተረጋገሁም። እንደዚህ ሁሉም ማድረግ አልችልም። በእግዚአብሔር በፈጠርሽ እስኪ በይኝ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ እንግዲህ ምን ሆነሽ ነው ጥቁር ያደረግሽው? ምናምን ነገር ያላችሁ ነው ያላችሁትና አንድ ነገር የምነግራችሁ አለ? ዘኪ ደብድቦኛል። እና ይኸው አያችሁት ስራውን አያችሁት። እሱን ለመሸፈን ነው ይህንን ያደረኩት ለማለት ነው ብላችሁ ምን ትላላች? ለማንኛውም ይሄ ሜካፕ አድርጌ ነው እና ዛሬ ፕራንክ ላረገው ነው። ዘኪ ምን ያህል እስቲ ሰው ደመደበኝ አንቃዊ ምናምን ነገር ሰው ተደብድቦኛል ምናምን ለዋልና ምን አይነት ሪያክሽን ይኖረዋል የሚለውን እስቲ አብረን እናያለን። ይሄ በሲስ የሚያስደነግጠው ይመስለኛል። እና ምን አይነት ሪያክሽን እንደሚኖረው እስቲ አብረን እናያለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ጻፉ፣ ሼር አድርጉ፣ የደውላው ምልክት ተጫኑ፣ ቶሎ ቶሎ ኖቲፊኬሽን እንዲደርሳችሁ እና እንግዲህ የባለፈውን ቪዲዮ አይታችኋል፣ እንዴት እንዳበሳጭኝ ዘኪ። ያላያችሁ ገብታችሁ እዩት። ይሄን ቪዲዮ ደግሞ እናገኘዋለን በአሁኑ ማለት ነው አይደለ ለዚህ ጠንከር ያለ ፕራንክ ነው የዘጋጀው። ለነት ሽባፕኝ ቁጭላለሁ እንደዚህ ምናምን ብዬ፣ እስኪ ምን አይነት ሪያክሽን ኖሯል የሚለውን አብረን እናያለን ማለት ነው። ካሜራ ብናሰካክኝ እንጠብቀዋለን እስኪመጣ ድረስ ማለት ነው። ዘኪ ትንሽ አምሽቷል ዛሬ። እንግዲህ ደውሎልኝ ነበረ ትንሽ እቆያለሁ ብሎኛል። እንግዲህ እኔ ደግሞ ካሜራ አስተካክ ይምን ቁጭ ብያለሁ። ፈረፈድ ከዛን እንጠብቀዋለን። እንዳለቀስ ምናምን አስመስለን ሶፍት እኔ ይሄ እንራለን ዛሬ ማለት ነው። ሶፍት ትልቁ ነው ለዘጋጭት እያለቀስኩ እንዲመስላል እና እስኪ እንጠብቀዋለን ማለት ነው። ምን እያረግ እንጠብቅ፣ ዘፈን እንስማ

ለምንድነው ነው የምትቃጠለው? ፈና ሳይመጣ? ይመጣ እንዴት ነው ነው። እንኳን እንዳበደብሽ ብሎኝ እንዳያ?

አንተ የመውቀ ነው እንግዲህ አፍንጫችን በጣም ን ይህ ሶትዛ ያልክ ነውስል እናንት አኬት ለምንጠረግምረእስቃሴለይደርቢለምለንጫ ቀዝግዞነው

ታዲያ ቢሆን ስለዳትሪክ ልጅ ምድ ክስመጣ ስትለኝ፣ ታዲያ ምንም ብቆይ አይደል ወይ ሱቆች ከተዘጉ በኋላ ከሶስት ሰዓት በላይ እንደማላልፍ። በቃ ፍችሽ፣ በእናትሽ አስጨነቅሽ። ታኬት ታምጣለች ከፈለግሽ በእናትሽ

ማር ምን ነች ነው? ምን ነች ነው? ምን ነች ነው ንገሪኝ። ማር ምን ተፈጥሮ ነው? ምንም ታስችነቂኝ ነገር የለም። ምንድነው የተፈጠረው ንገሪ? ቅድም ሱቅ ስበት ምን ምን ነበረ ልጆቹ አንቀዊ ከሆነ እነማን ናቸው አላውቃቸውም የሰፈር ሰዎች አላውቃቸውም ከዚህ በፊት አታዋሽኝ ለእኔ አሰበሽ ከሆነ እንዳታዋሽኝ በዚህ ሰዓት ላይ ምን የተፈጠረው?

ማር እግዚአብሔር እሺ ብኝና እንደታና እንፈልጋቸው አሳይኝ። ይቅረብን ይቅረብ። እሺ ጣቢያ ሄደሻል ተናገርሻል፣ ከሰሻል። ነገን ከሳለም ምንድነው? ነገ የምትሄጁ ዛሬ እኮ ነው መሆን ያለበት ሁሉ ነገር። ምንድነው? ምን ስለመሸብለን ነው የሚመሸው። ስንት ሰዓት ነው? ገና ሰዓት እኮ ነው። ሰዓት ነው፣ ሶስት ሰዓት ነው። ምንድነው

በእግዚአብሔር ምጣሽም ደንግጬ ሁሉም ነገር ወቶልኛል። እኔ ማድረግ አልችልም እኮ። አንተን ለመሸፈንኩ ብዬ ነው ይሄን ያደረኩት። እንዴ ለምን ትሸፍኝኛለች ማለት? ከመቼ ነው ሸፈንሽ ስለምንሽ? በእግዚአብሔር መውጣት አልፈልግም ሁለተኛ ጊዜ ያገኙ እንዴ አትችላችሁ? ችግር የለውም። ለኔ ተይው፣ ለኔ ወንድነቱን። እንውጣ እሺ። ማን ማን እንደሆኑ ብቻ ሳይኝ፣ ማን እንደሆኑ ብቻ አይጠፍም። ከዚህ ሰፈር በፍጹም አይርቁም። ይሄዳል። ችግር የለም ልሉ። ችግር የለውም። ምንም ያለኝ ነገር የለም። የታለው ብርክታይት ሆነ ምታስጨንቀኝ? እኔ እንደማረጋጋት እንደዚህ ነው የምትለው። በቃ የሆነ ነገር እኮ ነው። እነሱ እንደዚህ አድርገው እስካሁን ሰፈር ይቆኛሉ። አሁን መለከተኝም ቦታ ቤድን እንፈልጋቸዋለን። የትን ቦታ ነው እንሄዳለን። ጉዳት ማየት ብቻ ነው። ማየት ብቻ በቂ ነው። የጊዜ ጉዳይ ነው። ችግር የለውም። ችግር የለውም። በአንቺ መጥቶብኝ እኔ ማንም አልፋለሁ በእግዚአብሔር እሺ በይኝ። በፈጠረሽ በፈጠረሽ ለመነሽ ተመርኬ ለመነሽ ማንነታቸውን ብቻ ሳይሆን በፈጠረሽ ማንነታቸውን ብቻ ማየት ብቻ ነው እምፈልገው እኔ እንደዚህ ሆነሽ እያሰብኩ

ሉሉ፣ ይሄ ነገር ዛሬ የመጀመሩ ነው አይደለ? ዛሬ ነው የተጀመረው አይደለ? የዘይነት ነገር፣ የሰፈር ውስጥ የዘይነት ነገር ተሰምቶ ጭራ ታያቂ የመጀመሪያ ነው አይደለ? በአንቺ ደግሞ ሊጀመር አልፈልግም፣ አልፈልግም። እንውጣ፣ ወተን። ታፈላልግኛለሽ፣ ማን እንደሆነ ብቻ ትነግሪኛለሽ። አይመለከተኝም። ከዚህ ከሰፈር በፍጹም አይርቁም። ምን የተፈጠረው ምን አልቆየ። ወተን፣ ማን ሰጣቁላ? ከባር ቅርብ ሰዓት ነው፣ የትም ማሄዱ፣ እዚ አካባቢ ወይ ልትጠጡ የሆነ ማታ ሊቀመጡ ነው የሚሄዱት። እንውጣ፣ እሺ በይኝ ባንቺ ምትወቢ ብሩክቲ፣ አልሰማችሁም? ምንንም ዛሬ የጀመሩት ነገር አይጨርሱትም። እሺ በይኝ። እኔ ሰላም አላገኝም ብሩክቲ፣ ጌታን። እኔ ሰላም አላገኝም። ምንም ቢሆን ፈልገን ብናጣቸውን ከን ለፖሊስ ማመልከት አለብሽ። ሀያ አራት ሰዓት ነው የሚሰሩት። እዚህ መቀመጥ የለብንም። ሄደና መልክት እነሱም ስራቸውን ይሰራሉ። እኔና በመኪና ዞር ዞር ብለን እንፈልጋቸዋለን። እኔ ያለበዚያ ሰላም አላገኝም። እንደዚህ ሆኜ ማደር አልፈልግም። ሰላም አላገኝም። እንደዚህ ድንጋጤሽን እኮ ለማላቀቅ እኮ ነው። ብሩክቲን ወተን እንፈልግ ቤት አካባቢ ነው? የቱ ጋር የተፈጠረ ነገር? ወዴት ነው የሄዱት? ከዛ በኋላ ወደ ላይ ወደ አስፓልቱ እንደዚህ አይቀጥታ፣ ወደ ላይ። ምን አይነት ልጆች ናቸው? መልካቸውን ብቻ ንገሪኝ። እንደዚህ ትላልቅ ወፍራም፣ ስንት ናቸው? እሺ መልክ፣ ቀይ፣ ጥቁር፣ ሹራ ምናምን እኔ እዚህ ቤት ማደር አልችልም። እንደዚህ ሆነሽ፣ አረ አይነት ነው። አንቺ መጣብኝ ነው ሰው ለዛሬ ምንም ሳላረግ አላድርም እዚህ ቤት ስንተሽኛ

እንደዚህ ሆነች፣ እዚህ ቤት ማደር አልችልም። ስለዚህ በቃ ወይ እኔ ልወጣ ወይ አብረን እንውጣ። እኔ እፈራለሁ፣ ብቻዬን ቤት ውስጥ ነሽ። ስለፈራው ነበረ። አመሻለሁ እኮ ለምንድን ነው እያመሸሁት? ይችላል በእግዚአብሔር

ጠርሽ ያለሽኝ አንቺ ነሽ ታውቂያለሽ፣ አይደለ አይደለ? እኔ ነገር እሺ ቢሆን ነው፣ እሺ ብቻ ነው። ምን ለማለት ፈልገህ ነው? ቤት አልችልም። ሰላም ነገር ብቻ ወይ አለ፣ ከሁለት አንዱ። እሺ እኔ ሰላም አላገኝም ጌታን እኔ ሰላም አላገኝም። እንደዚህ ሆነሽ እሺ በይ፣ አይክፋኝ ከዚህ በላይ በእግዚአብሔር ና እየደነገጥኩ ነው እራሱ ውስጥ እንሂድ ለምድ አያስፈልገው። ምን ማለት ነው መሄድ አያስፈልግም? ምን ማለት ነው መሄድ አያስፈልግም? ያስፈልጋል እንጂ ምንድን ነው?

እንደዚህ ነው ያናደርገኝ። በማታ ሰርግ ሄደ ያለ ምናምን ለክኝ ንቅነት ምን ሆነሽ ነው አንቺ? የበለጠ የበለጠ ፍራንክ ማድረግ ነበር። የፍራንክ እኮ ደረጃ አለው። አለፍሽ እኮ። አዋ አለፍሽ። አዋ እረድብን አደረገኝ፣ እረድብን አደረገኝ። በአንቺ እኮ ነው የመጡብኝ ምን ምንነውማ ነው? ምንድን ነው የሚያሳምን ነገር እኮ አይደለም። ደንግጫለሁ። አልተደረገም። ሜካፕ ነው ካ ነው አስለቃቂ ና ሲላስለቅቅ

አይድረስባቸው ነት ቀን እንዴት እንቀላንች ቀለል አድርገሽ እኮ ነው ከራሽ ወይ እኮ ልቤ በጣም እስቲ ምንም። ማማኒ ማማኒ እና ቤተሰቦቻችን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ አላም ምንም ሜካፕ መሆኑ እስካሁን ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። ሰብስክራይብ ላደረጉ ሰዎች ደግሞ ቻናላችን ሼር አድርጉላቸው። አዲስ ቤተሰቦችን እንፈልጋለን። ያላችሁትን በጣም በጣም እንወዳቸዋለን። ያበረታታችሁን ስለሆነ ደስ እያለን ነው። በጣም እናከብራቸዋለን፣ እንወዳቸዋለን። ለጥሩ ምኞታችሁን በጣም ነው የምናመሰግነው። መልካም ጊዜ